ጤና ይስጥልን ክቡራን ተመልካቾቻችን፣ ፋና ዘጠናችን እንደቀጠለ ነው። በዛሬው ዕለት የምንመለከተው ጉዳያችን ደግሞ እንግዲህ በቅርቡ እንደምናስታውሰው የአዲስ አበባ ከተማ አስተዳደር የከተማዋን የትራንስፖርት ችግር በመቅረፍ ረገድ በርካታ ስራዎች እየሰራ እንደሚገኝ እናስታውሳለን። ለዚህም አንዱ የአየር ንብረት ለውጥ የማይበገር ኢኮኖሚ ከመገባት አንፃር ሲግኒፊካንስ የሆነ ውጤት ማስመዝገብ የሚያስችለው የኤሌክትሪክ መኪኖችን በተለይም ደግሞ የብዙሃን ትራንስፖርትን መስጠት የሚያስችል ኤሌክትሪክ ባሶችን ወደ ስራ አስገብቷል ማለት ነው። እነኚህ የኤሌክትሪክ ባሶች ከቀድሞዎቹ ባሶች ደግሞ በተለየ መልኩ አዳዲስ ፊቸሮች፣ አዳዲስ ቴክኖሎጂዎች የተገጠሙላቸው በዚህ ሂደት ደግሞ የዜጎችን የትራንስፖርት ችግር ከመፍታት ባለፈ የአኗኗር ዘዴን የህይወት ምህነትን ከማሳደግ አንጻር ደግሞ ከፍተኛ አስተዋጽኦ እንዳላቸው ይታመናል ማለት ነው። በዛሬ ቆይታችን በዚህ ባሱ ውስጥ ምን አይነት የቴክኖሎጂ አቅሞች አሉ፣ ምን አይነትስ ቴክኖሎጂ ተገጥሞላቸዋል የሚለውን አጠር ያለ ቆይታ ያደርግላቸዋል። አብራችን ቆዩ። ሲሳይ ካሳውን እባላለሁ። በቢኬጂ ግሩፕ ውስጥ የሶፍትዌር ድርጅት በሆነው መንገድ ሶሉሽንስ ፒኤልሲ ዋና ስራ አስኪያጅ ነኝ። መንገድ ሶሉሽንስ ፒኤልሲ እዚህ ባስ ውስጥ የምታያቸውን ዲጂታል ሲስተሞች ያበለጸገው ሶፍትዌር ካምፕኒ መንገድ ሶሉሽን ይባላል። በጣም አሪፍ። ለተመልካቻችን እይታ እንዲመች አንተ እዚህ ጋር ሆነህ ታስረዳኛለህ። በቅርቡ ነው እንግዲህ እነኚህ አውቶቡሶች ስራ በይፋ የጀመሩት፣ የኤሌክትሪክ አውቶቡሶች ናቸው። እንግዲህ ኢትዮጵያ የአረንጓዴ ኢኮኖሚን የመገንባት ውጥን ያላት ሀገር ነች። በዛው ልክ ደግሞ የዜጎችን የትራንስፖርት አማራጭ በማስፋት በርካታ ስራዎችን እየሰራች ትገኛለችና ከዛ ውስጥ አንዱ እነህ የኤሌክትሪክ ተሽከርካሪዎች ናቸው። እነህ መኪኖች ምንድን ነው የተለየ ፊቸራቸው? የተለየ ነገራቸውን ከመግለጽ በፊት መጀመሪያ የከተማ ትራንስፖርት ውስጥ ያሉ ችግሮችን ልግለጽልኝ። ከተማ ውስጥ ያለው የትራንስፖርት ችግር አንድ፣ ከፍተኛ የሆነ የነዳጅ ወጪ ያስወጣናል። ሁለት፣ እነዚህ የተሰማሩ መኪኖች በሚገባቸው አግባብ እየሰሩ አይደለም፣ ሜንቴንም እየተደረጉ አይደለም። እነዚህ የኤሌክትሪክ ባሶች ነዳጅ ወጪ ወይም ደግሞ ከጭስ አልባ ከመሆናቸው ባሻገር በጣም ትንሽ ፓርቶች ስላላቸው የሞተር ፓርት የነዳጅ ሞተር ስለሌላቸው ሜንቴናንስ ኮስታቸው በጣም ሎ ነው፣ በጣም አነስተኛ ነው። ስለዚህ በሜንቴናንስ ምክንያት ወይ ደግሞ በጥገና ምክንያት የሚቆሙ መኪኖቻችን በጣም አነስተኛ ናቸው። ጅምሩ ጥሩ ነው፣ በዚሁ ይቀጥል የሚል እናሰባለኝ። እንግዲህ ያው የቤት መኪናዎችን በኤሌክትሪክ በብዛት ጀምረዋል። ይህንውም ደግሞ እየገባ ነው፣ ገና ጅምር ነው። በዚህ አይነት ከቀጠለ ሀገራችን ያው እንግዲህ ወደሚፈለገው ቦታ ትደርሳለች የሚል እምታለ። በመጀመሪያ ደረጃ ብዙም የሚጠቀ ብዙም የሚሞሉ አይመስለኝም ሞልቶ የሚሄዱ አይመስለኝም። ሁለተኛ ከምቾት አንጻርም ምቾታቸው አሪፍ ነው። ተቀያኔ ከየትኛው ከታክሲ ጋር ምን የምትለየው ነገር የለም። ኖርማል ከምትጠቀመው ኤሌክትሪክ ታክሲዎች ምቾት አላቸው። ድምፁ አይረብሽም፣ ድምፅ የለውም። ጥቅጥቆ አይጭንም። እሱ ብቻ በፈለግከው ሰዓት ታገኘዋለን። እንደምትመለከቱት ባሶች ውስጥ የተለያዩ ዲቫይሶች ተገጥመዋል። አይ ቲንክ በየአንግሉ ከዞራችሁ በየአቅጣጫው ከዞራችሁ እነዚህ ባሶች ካሜራ አላቸው። ካሜራዎች አሏቸው። ፊት ለፊት እንደምታዩት ስክሪን አለ። እዚህ ስክሪን ላይ ዘጠኙም ካሜራ የሚያሳየውን ካፕቴናችን የሙሉ የባሱን ሁኔታ መቆጣጠር ይችላል። ከጀርባ ከፊት፣ ከጎን 360 ያሳያል። ውስጥ ያሉ ተሳፋሪዎችን ያሳየዋል። በምታዩት በማይክሮፎን አንስቶ ለሙሉ ለባሱ ውስጥ ላሉ ሰዎች መግለጫ መስጠት ይችላል፣ ወይም ትዕዛዝ ማስተላለፍ ይችላል። ቴክኖሎጂው ቆንጆ ነው። እኔ በረገጥኩት መሰረት መኪናው አይድም፣ ሲጀመር ራሱ መጥኖ ነው የሚሄደው። ከዛኛው ድምፅ ጭስ የሚባል ነገር የለም፣ ሽታ የሚባል ነገር የለም። እስካሁን ካሽከርከርኳቸው የተለየ ለየት ያለ ነው። በቃ ለእኔ ለአሽከርካሪ በጣም ምቾት አለው። ለእኛ ብዙ ለውጥ አለው፣ አብሶ ለሴቶች በፊት ከነበሩ ተሽከርካሪዎች አሁን ይሄ በጣም ለኛ ምቾት አለው በብዙ ነገር እና ተገልጋዩም በጣም ደስተኛ ነው። እነኚህ ባሶች በልዩነት ከክፍያ ስርዓታቸው ጋር በተገናኘ አዳዲስ ፊቸሮች እንዳላቸው ሰምተናል። ምንድን ነው አዳዲስ ፊቸሮቻቸው? በተለይ የፕሪፔይድ የካርድ አገልግሎትም እንደምሰጡ ሰምቻለሁና እስኪ ስለሱ ንገረኝ። ኦኬ ክፍያ ሲስተምን ከማዘመን አንጻር አንድ መጀመሪያ ያደረግነው ኦልሬዲ ትራዲሽናል ቲኬት ወይም በማተሚያ ቤቶች ታትሞ የሚመጡ ቲኬቶችን ስቲል ያው ሰው የቀኗን የሚፈልግ ከሆነ ፐር ኦን ዲማንድ ከሆነ ቲኬት መቁረጥ ይችላል። ቲኬቱን ግለየት ለየት ያደረግነው ምንድን ነው? እንደዚህ አይነት ዲጂታል ወይም በፖስት ማሽን ኢሹ የሚደረጉ ቲኬቶች አሉን። እነዚህ ቲኬቶች አንድ የህትመት ወጪዎችን ይቀንሱልናል፣ ሁለት ደግሞ አንድ ቲኬት በተቆረጠ ቁጥር ወደ ዋናው ሲስተማችን ሪፖርት ስለሚያደረጋለን ኦዲታችን ከፍሮድ እና ደግሞ ካሰራርም አሰራሩም ደግሞ በደንብ የተሳለጠ ይሆናል ማለት ነው። ሁለተኛው የሰውን ህይወት ለማቅለል ካርድ ወይም መንገድ ካርድ የምንለው ሲስተም አለን። እነዚህ መንገድ ካርዶች ሰው 200 ብር፣ 300 ብር፣ 400 ብር ከሞላበት በኋላ ለትኬት መሰለፋ ይጠበቅበት ይገባል። ልክ እንደገባ ለካፕቴኑ ጠጋ በማድረግ በማረጋገጥ ከዛ 10 ብር ከቀነሰበት ባላንሱን ፊት ለፊት ያሳየዋል። 200 ብር ከነበረው 190 ብር ይለዋል። በማስነካት ክፍያው እንደፈጸመ በማሳየት ወደ ውስጥ መግባት ይችላል። ካርድ በጣም ሌተስት የምንለው ሲስተም አይደለም። አሁን ሌተስት ብለን የምናመጣው በሞባይል መኒ፣ ሰው ስማርትፎን ያለው ሰው ካርድን መግዛት አይጠበቅበትም፣ አዲስ ዲቫይስ መግዛት አይጠበቅበትም። እዛ ላይ ስልኩ ላይ ከፍሎ ከታች በምታዩት በኪዋር ስካነራችን ስካን በማድረግ መግባት ይችላል ማለት ነው። በቴክኖሎጂ መጠቀም ማለት አለም በቴክኖሎጂ መጠቀችበት ወቅት ነው። በዚህ አጋጣሚ ዲጂታል ማርኬት የሚለው ነገር አንድ ተብሎ ሲተገበር ማየት በራሱ ትልቅ ነገር ነውእና ለኔ ኑሮን ከማቃለል አንጻር ብዙ ነገሮችን ከማዘመን አንጻር የተሻለ አድቫንቴጅ እንደሚኖረው እገምታለሁ። እነኚህ ባሶች አገልግሎት መስጠት ከጀመሩ ከሶስት ሳምንት አይበልጥም አለ። በዚህ የሶስት ሳምንት ሂደት ውስጥ ሰው ይህን ቴክኖሎጂ የመጠቀም ልምዱ እንዴት ነው? ዲማንዱ ከጠበቅነው በላይ። የአቅርቦት ጉዳይ የአቅርቦት ጉዳይን ባሶቹም ከከተማ መስተዳድር ጋር በፐብሊክ ፕራይቬት ፓርትነርሺፕ ነው እየሰራ ነው ያለ ነው። ምንሰራው ነገር በሙሉ ከከተማ መስተዳደሩ ጋር አንድ ላይ በመሆን፣ አሁን ከተማ መስተዳደሩ በየዋና ተርሚናሎች ላይ እነዚህን ካርዶች ምንሸጥበት ቶፓፕ ምናረግበትን ቦታዎች እያመቻቸልን ይገኛል። ልክ እነሱ ከተሟሉ በኋላ ዲማንድ እንደ ዲማንዱ ሰፕላዩን ማቅረብ እንችላለን። ትንሽ ዲሌ ያደረግንበት ምክንያት ለተወሰኑ ሰዎች ነው ይሄን ካርድ የሰጠ ነው። እነዛ የተወሰኑ ሰዎችም ኦልሞስት 80% በሚባል ሁኔታ ትንሽ ቢሆኑም ይጠቀሙታል፣ ተከፋፍሎም ቢሆን በነገራችን ላይ ክቡራን ተመልካቾቻችን በዓለማችን ላይ ከፍተኛ የአየር ንብረት ብክለት ከሚያስከትሉ ዘርፎች መካከል የትራንስፖርት ዘርፍ ነው። በዓለማችን ላይ በዓመት እስከ 8 ቢሊዮን ሜትሪክ ቶን የካርቦን ዳይኦክሳይድ ልቀትን እንግዲህ ወደ ከባቢ አየር በመልቀቅ ጭምር ከፍተኛ የሆነ ብክለትን ያስከትላሉ። ነገር ግን ደግሞ አሁን ሀገራት የማይበገር ኢኮኖሚ እንዲሁም ደግሞ የግሪን ኢኮኖሚ ስራዎችን በመስራት ረገድ አበረታች ወይም ደግሞ አዎንታዊ የሚባል ስራን እያስመዘገቡ ይገኛሉ። ከዛም ሀገር ውስጥ ኢትዮጵያ በርካታ ስራ እየሰራች ትገኛለች። ከዚህ ውስጥ አንዱ ደግሞ አሁን የወሰደችው የግሪን ትራንስፖርትን ተግባራዊ የሆኑት ኤሌክትሪክ ተሽከርካሪዎች ናቸው ማለት ነው። እንደ ሀገርም ስታስበው ከአየር ብክለት ከምናምን ከተለያዩ እንትኖቹ አንጻር ለወደፊትም፣ አሁን ኢትዮጵያ ነዳጅ የላትም፣ በዶላር ነው የሚገባው ያን ከኢኮኖሚ አንጻር ይሄን በተጠቀም ያው ብዙ እንትኖች አሉ። አሁን የሚገነቡ ህዳሴን ግድብ ጨምሮ የተለያዩ እንትኖች ስላሉ የመብራት ማግኘት ፕሮባብሊቲ ይሰፋል። በዛ በዛ አንጻር በጣም ጠቃሚ ናቸው። የኢትዮጵያን ከሌሎች ሀገሮች ለየት የሚያረጋት የኢትዮጵያ የሚመረተውም ኃይል ግሪን ነው። አብዛኛው ከግድቦች ከውሃ ግድቦች የሚመጣ ኃይል ነው። ስለዚህ ከምርቱ ጀምሮ እስከ መጨረሻ እስካጠቃቀሙ ንጹህ ክሊን ኢነርጂ መጠቀም እንችላለን። እነዚህ መቶ ባሶች ከተማው ትልቅ ተሞክሮ ናቸው። ከተማ መስተዳደሩ በነዚህ መቶ ባሶች በዚህ ልክ በቀን ይህንን ያክል ሰው የትራንስፖርት ችግሩን መፍታት እንደሚችል መታወቅ የሚችል ከሆነ፣ ቼክ መደረግ የሚችል ከሆነ፣ ሌሎቹን ነባሮቹ ባሶቹ ወደ ኤሌክትሪክ ባስ የሚቀየሩበት አዲስ የሚገዙትን ባሶች ወደ ኤሌክትሪክ ባስ ኖርማልም የቀን ለቀን የራሱን የግል መኪና የሚገዛም ሰው ኤሌክትሪክ መኪና እንኳን ለራሱ ግልጋሎት ለብዙ ማህበረሰብ አገልግሎት መስጠት እንደሚችል ምሳሌ ይሆናሉ እነዚህ ባሶች። ኢትዮጵያ ለማይበገር በገር ኢኮኖሚ ከፍተኛ ትኩረት ሰጥታ እንግዲህ የግሪን ኢኮኖሚን በመገንባት ሂደት ውስጥ ከፍተኛ ስራ እየሰራች ይገኛል። የምታመለጨው ኢኮኖሚም ሆነ የኃይል አማራጭ በራሱ ከህዳሴ ግድብ እንዲሁም ከነኮሻ እና ና ከተለያዩ ወንዞች ኃይልን በማመንጨት የምትጠቀም ሀገር ናት። እነኛን የሚደግፍ ስራዎች ሆነው እነኝህን የባሶች አገልግሎት ተመልክተናቸዋል።